ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች፣ ይህን ቪዲዮ ስጀምር ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታበረታቱኝም ከልብ አመሰግናለሁ። ይሄ መረጃ ደግሞ ሁላችሁም ስሙት። የቀነኒ ቤተሰቦች መልእክት አስተላልፈዋል። አሁንም የኢትዮጵያ ህዝብ አሁንም ከጎናችን እንደተቆሙ ብለዋል። አባት አንድ መብት የሰጥቶኝ መንግስት ወደ ቤቴ የኔም ሆነ ቤተሰብ እንድገባ እያሉ መልእክታቸውን አስተላልፈዋል ማለት ነው እና ሁላችሁም ይሄን መልእክት ማለት ነው ስሙትና፣ ላይክ አድርጉ ለሰው እንዲደርስ ማለት ነውና እንዲሁም ደግሞ የኢትዮጵያ ፖሊሶች፣ ምርመራውን የያዛችሁ ፖሊሶች እባካችሁ የልጄን ነገር አንድ ነገር በሉና እኔንም ሆነ ቤተሰቦቼን እንዲሁም ደግሞ የኢትዮጵያ ህዝብ ስለ ሴት ልጅ አምላክ ወደ ቤቴ እንድገባ አድርጉኝ እያሉ ናቸው ማለት ነው። የልጄ ደም በከንቱ እንዳይቀር ሁላችሁም ድምጽ ሁኑ በማለት አሁንም በድጋሚ በቲክቶክ ላይ መልእክት አስተላልፈዋሉ። አልቀዳሁትም ስራ ላይ ስለነበርኩኝ እያዳመጥኩኝ ብቻ ነበረ ማለት ነው እና በጣም ሚያሳዝናል ማለት ነው። እና ሁሌ ቀጠሮ እየተሰጠ የልጄ ነገር ከንቱ እየሆነ ነው። በጣም ፈርቻለው። ኢትዮጵያን በአጠቃላይ ስለ ልጄ ድምጽ ሆኑኝ ሲሉ ድምጻቸውን አሰምተዋል። አባት ቤተሰብ በሙሉ እባካችሁ እያለ ነው። እናትም እያነባች ነው። ወንድም ቤተሰቦች እያነቡ ናቸው። ስለ ቀነኒ ፍትህ ለቀነኒ በሉ። በየጊዜው ቀጠሮ እየተሰጠ ሁለት ወር ሙሉ ምንም መብቴ የሌለው ነገር እየሆነ ነው። የልጄን ደም እባካችሁ ኢትዮጵያን ዝም አትበሉ፣ ድምጽ ሆኑኝ፣ ስለ ልጄ ሁላችሁም ቁሙ። እውነቱን አግኝቼ ወደ ቤቴ እንድገባ፣ አሁን ውጭ ነኝ፣ ቤት አይደለውም ያለሁት ማለት እችላለሁ። እኔም የኢትዮጵያ ህዝብም ሁላችንም መልስ እንፈልጋለን። እውነትና እውነቱን መንግስት እንዲያስተዋውቀን እንፈልጋለን። እሱ ንጹህ ነው ከተባለ፣ ምንም ነገር ካላገኙበት እኔን የሚያሳምን ነገር ይስጡኝና እኔንም ወደ ቤቴ ይመልሱኝ፣ እሱን የሚልቀቁት በማለት መልስ ሰጥተዋሉ። እውነቱ ይውጣ ብለዋል። ሁላችንም የምንፈልገው ነገር እውነት ነው። አሁንም ቤተሰብ ጭንቅ ላይ ነው ያለ። ፍትህ ለቀነኒ፣ ፍትህ ለቀነኒ፣ ሁላችንም ድምጻችን እናሰማ የቀነኒ ነገር በከንቱ መቅረት የለበትም የሁላችንም ሀላፊነት መሆን አለበት ቤተሰብ እያነባ ነው ያሳዝናል ከሚባለው በላይ ማለት ነው እና ፍትህ ለቀነኒ ማለት አትርሱ እባካችሁ አሁንም ፍትህ በሉ ስለ ቀነኒ እንዲሁም ደግሞ ኢትዮጵያ ደላሎች የሚያደርጉትን ነገር አስገባላችኋለሁ ከአረብ ሀገር ልጆች እያመጡ ደላሎቹ ከአረቦቹ ጋር እየተመሳጠሩ ልጆቹን የሚያሰቃዩ ደላሎች አሉ ስለ እነሱም አብረን እናወራለን ማለት ነው። ፍትህ ለቀነኒ ይበሉ፣ አሰማችኋለሁ እንዲሁም ድምፁን ማለት ነው። በጣም በሚያሳዝን ሁኔታ እህቶቻችንን ደላሎች ካመጡ በኋላ እዚህ እያሰቃዩ ከአረቦቹ ጋር እንዲሁም የድብደባ ሌላ ሌላ ነገሮችም እየደረሰባቸውን ያሉት እህቶቻችን ለእነሱም ፍትህ እንበል። ገንዘብን ብቻ እንጂ ዜጎችን እየሸጠ እንደዚህ የሚያደርግ ሌቦች ስላሉ ስለ እነሱ ደግሞ ድምጽ መሆን አለብን ማለት ነው። ስለ እህቶቻችን ሁላችንም ኃላፊነታችንን እንወጣ። ስለ ደላሎቹ እስኪ ስሙትና ተመልሼ እመጣለሁ። እያየን ነው፣ እየሰማን ነው። እንድትቀመጥና

ከዛም ታረጋላችሁ። እሱ ራሱ ይመጣል። እናንተ ማረግ ያለባችሁ ነገ፣ ባሏ እስከዛ አዲስ አበባ ካለ፣ ባሏ አዲስ አበባ ካለ አሁን ሰውዬው ጋርም ደውለው ወይም የሴትዮዋ ስልክ ግን ከሰራ ወይም ካነሰች ልጅቷን አገኝታችኋል። ልጅቷን ዛሬ ድምጿን እንሰማለን። ጠብቅ ሙቤ፣ ልጅቷን ድምፅ እንሰማለን። አብሽር ሙቤ፣ አቤት ሙቪ አሁን እንዲህ ነው የሚሆነው። ያ ከታች የሚያናገሩ የሚናገረው ጸደም ደግሞ ወንድሜ ነው። እኔ አሁን የፈለኩት በእርግጥ ቤት ሄዶ አሉ ደላላ ቤት ሄዶ ያ እሱን ቆይ ያገናኛል። ሙቤ ይሰማሃል ትሰማሃል ትሰማሃል? አብሽር አውራ፣ እሱ ወንድሜ ነው። እሱ አልሰማ መሰለኝ። ቤት ሄዶ አሉ ዛሬ ሄደውም ደግሞ በቃ እንዲህ በቃ እኔ ያለውን ነገር አስጨርሳለሁ ምናምን ብሎ አጭባብሮ ነው የሸኘው ማለት ነው። ሄዶ ሄዶ አሉ ቤት እስከ ቤት ሁሉ ሄዶ አሉ ዛሬ የመጡት አሁን ደግሞ በቃ የሚሆነውን መፍትሄን መፈለግ ነው እንጂ አሁን ቤት ማንም የሚሄድበት ጉዳይ የለም። ቤት ሄዶ አሁን ደላላ ለማሳዝ ነው እነሱም የፈለጉት አሁን በቃ። ስለዚህ ደላላው አውቆ ነው። የኔን ስልክ ለምን አይነሳልኝም ደላላው እየሰማን ነው እየተከታተል ነው ለምን ደላላው ደንግጧል ደላላው ነው ለልጅቷ ቪዲዮ ስለተለቀቀ ምግብ እየበላው አይደለም ብላ ስለተናገረች ማን ነው እሷ የተናገረችው በሀደኛ ነው ማን ነው ያን የተረገመው ማን ነው ለአረቡ ማን ነገረው ደላላው ነው የነገረው ልጅቷ ሶሻል ሚዲያ ላይ ምግብ እየበላው አይደለም እየመጡኝ ነው ብላ ቪዲዮ ለቃለች ስለዚህ አንተ ቪዲዮ ምግብ እየበላች ምግብ ሰጅ ብይ እያልካት ቪዲዮ ቅራጻትና ልቀቅ ላክልን ብለውታል። እነሷ መረጃ አላቸው። ገባችሁ? መረጃው ምንድን ነው? የዚች ልጅ ምግብ እየበላው ነው እያለ ስትበላ እንኳን አላየንም። ልጅና ምግብ አንሺ፣ ምግብ አንሺ። እዛ ጋር ደግሞ ልጅቷ እንደፈራችና እዚጋኛ መረጃ አለን። ይኸው ደም ከና አፍንጫዋ፣ ይኸው እየነሰረች፣ ይኸው ደግሞ ይኸው አፍንጫዋ ላይ ደም አለ። እዚች ጋር እንደምታዩት በተለያየ ፎቶ ላይ ይኸው ቪዲዮ አለን። ሙሉ ቪዲዮ አለ። ስለዚህ ይህ ቪዲዮ ላይ ደም አለ። እነዚህ የቀረጿ ልጆች አሉ፣ መረጃ አለ። በስነ ስርዓት ደላላው መከሰስ አለበት። ገባችሁ? ስም ካላችሁት፣ እንደዚህ ሁሌ እንደዚህ እያደረገ ነው። ና እንደዛ ያደርጋል። ስለዚህ እናት የኢትዮጵያ የሰራተኞች ማህበር ሄዳችሁ መክሰት ትችላላችሁ የሚያስፈልጋችሁ የደላላው ስም የልጅቷ ስም የተወለደችበት ቀን ከተቻለ ፓስፖርታ ካለ ሰቱት ኮምፒውተር ላይ ይወጣላችሁ። ኛማ አንጋ እንደሰራች የት ሀገር እንዳለች ለአንድና ራሱ ሲደውል አያነሳም። ኦንላይን ነው ደላላው፣ በስነ ስርዓት ኦንላይን ነው። ሰምቶታል የኔ መልእክት። ገባችሁ? የኔ መልእክት በስነስርዓት ሰምቶታል። እና ግንላለአኳ ድምፅ እያስገባ ስለሆነ አንተ ጋር ኔትወርክ ጥሩ አይደለም። አሁን ይሰማል። ስለዚህ እናንተ ቪዲዮ አለ፣ እኛ ጋር ቪዲዮ አለ፣ መረጃ አለ። ልጅቷ ደንብ በደንብ ሁና መረጃ አለ ከዛ መረጃ ስላለ እንዳትከሱ። ደላላው ምን አረገ? ለአረቡ ደውሎ አንተ ምግብ እየበላው እያለች ስለሆነ ምግብ ብያልካት ቪዲዮ ቅረጻት። ከዛ በኋላ እሱ ምን ይላል? የሰራተኞች ማህበር ሲጠየቅ ያው ምግብ እየበላች እኮ አለ። ደግሞ ሌላ ቪዲዮ ደግሞ አለ፣ እሱን አላየሁም። ደም ያለችበት ቪዲዮ አለ። እና ይህ የሚያስፈልጋችሁ የአጀንሲው ስም የሰውየው ስም ያስፈልጋል፣ የልጅቷ ቪዲዮ ያስፈልጋል።